አሳ ይበላል አይበላም? በጾም አይበላም። መልሱ ይሄ አይበላም፣ አይበላም። ቅዱስ ጳውሎስ ምንድን ነው ያሳ ስጋ ምንድን ነው ነው ያለ፣ ሌላ ነው አይደል? ያሳ ጎመን አላለም። ያሳ ምንድን ነው ያለ ስጋ ነው። ስጋ ነው አይበላም። ግን ይበላል አይበላም ጉዳይ ራሱ ማምጣት ይሄ ወደ ቤተክርስቲያን የቤት ስራ ማምጣት በራሱ ስንት ጉዳይ ያላትን ቤተ ክርስቲያን ስንት መከራ ውስጥ ያለችውን ቤተ ክርስቲያን ትንንሽ ጉዳዮችን ይዞ መጥቷል። መምጣት ጾሙ በአስራ አራት ነው የሚገባ በአስራ አምስት በቃ ከጾም ከአስራ አራት አስራ ሁለት ጀምረ ጾም ምንድነው? በአስራ አምስት በአስራ አራት እያሉ መጨቃጨቅ ራሱ ቅዱስ ሲኖዶስ የወሰነው ውሳኔ አክብሮ መቀበል አንድ ረ ጾም አንሶኝ ያልካል አንድ ህዳር አንድ ጀምረ ጾም በዚህ ነው የሚገባ ይሄ በራሱ ግመልን መዋጥ ነው። ይሄ ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት፣ ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተ ክርስቲያንን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት ነው። በዚች ቤተ ክርስቲያን ላይ መከራ እንሷት ነው ወይ? ሀሳብ እያመጣን መከመር፣ ሀሳብ እያመጣን መከመር አረ ሌላም ሌላም በጣም ብዙ ነገር ነው። በቃ እንደው ብሎ እንትን የማይባል ነገር የለም። ለመክሰስ ስባት ይባላል ብሎ ሊጠይቅ ይችላል። ሰው ነው፣ ለምሳ ብቻ ነው ሰው ሰው ያልገባው መከራ የለም። አሁን ይህ ሁሉም ምላችሁ ለምንድን ነው? እንዲው ችግር አላጣንም፣ እባካችሁ፣ ችግር አላጣንም። በትንሽ ነገር መጨቃጨቅ ትልቅ ነገር እያለን ትልልቅ ጉዳይ እያለብን ትልቅ ዓላማ እያለን ትልቅ ጉዞ እያለን ፊታችን ላይ ዘንዱ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል ቤቱን መፍታት ጉዳይ ያጣን፣ እኛ እኮ መከራ ያጣን ሰዎች ነን። እኔ ማጋውን ሳይው ምን ማለት እንደሆነ ገብቷቸዋል። መከራ ቸገረኝ እኮ ነው ይሄ ማለት። ወይ ጉድ ሰይፍ እያለቆ ወንድሞቻችን እህቶቻችን እየታረዱ እየሞቱ